አገዛዙ ጄኔራል መድፍን ጨምሮ ከባድ መሳሪያዎችን ጥቅም ላይ መዋሉም ለጣቢያችን በደረሰው የግንባር መረጃ ላይ ተመላክተዋል። በቀዳሚው መረጃችን ይዘነዋል። የብልጽግና ጥምር ጦር የነፍስ አድን ሩጫ ላይ ነው። በአንድ ወረዳ ብቻ 246 ሚሊሻዎች ፋኖን ተቀላቅለዋል። ይህም የብልጽግናውን አገዛዝ ስርዓታዊ ፍርሰት አመላካች ሆኗል። በጉዳዩ ላይ ዝርዝር መረጃ ተሰናድቷል። እንዳት መጡ፣ አሉን። ለነፍሳችን ፈራን። ኃላፊነት የሚወስድ ሰው ስለሌለ ሂደን እንኳን መቅበር አልቻንም። ይህንን የተናገረው ስምንት የቤተሰቡን አባላት በሞት ያጣው አንድ ግለሰብ ነው። በአርሲው የኦርቶዶክሳውያን ግድያ ከአንድ ቤተሰብ ስምንት ሰዎች እንደተገደሉ ታውቋል። በአርሲው ግድያ ተጨማሪ መረጃዎች ወጥተዋል። የኦህዴድ ሹማምንት በበኩላቸው በአርሲ የሞት የለም ሲሉ ግድያውን ክደዋል። ይህም ከዘር ማጥፋት ወንጀል ደረጃዎች የመጨረሻው መሆኑ ተመላክተዋል። በጉዳዩ ላይ ሰፋ ያለ መረጃ ይዘናል። በቀን ሁለት ሺህ ሰው እንደ ቅጠል የሚረግፍባት ሱዳን የመጨረሻው ምዕራፍ ላይ የደረሰች መስሏል። ኢሳያስና አልሲሲ የሱዳኑ የጦር አጋራቸው አልቡርሃን ከባዱን ሽንፈት ባስተናገዱ ማግስት ካይሮ ላይ ተገናኝተዋል። የሱዳን ዕጣ ፋንታና የካይሮ አስቸኳይ ስብሰባን በተመለከተ በአፍሪካ ቀንድ ዜና ትንታኔያችን ቃኝተነዋል። እነዚህና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ሰበር የግንባር መረጃዎችን ወደ ምንመለከትበት ዜና ውጃችን እናምራለን። በወሎ ቤት አማራ ጋሸና ዙሪያ ከባድ ውጊያ መቀስቀሱ ታውቋል። በውጊያው የፋኖ ኃይሎች ድል ቀንቷቸዋል። አገዛዙ ጄኔራል መድፍን ጨምሮ ከባድ መሳሪያዎችን ጥቅም ላይ መዋሉም ለጣቢያችን በደረሰው የግንባር መረጃ ላይ ተመላክተዋል። አፋብሃ መንሌክዝ ዞብላምባ ክፍለ ጦር ዛሬ ጥቅምት 20 በደላንታና ጋሸና መካከል ላይ ከባድ ትንቅንቅ በማድረግ ታላቅ ድል ማስመዝገቡን የእዙ ህዝብ ግንኙነት መምሪያ አስታውቋል። ዞብላምባ ባ ክፍለ ጦር አምስተኛ ሻለቃ ከደላንታ ወደ ጋሸና ኃይል ለመጨመርና ለማጠናከር በጉዞ ላይ በነበረው የብልጽግና ጦር ላይ ድንገተኛ ማጥቃት የፈጸሙት የፋኑ ኃይሎች በርከት ያለ የብልጽግና ሰራዊት ሞትና ቁስለኛ ማድረጋቸውን እዙ በግንባር መረጃው ላይ ገልጸዋል። ውጊያው ከደፈጣ ወደ መደበኛ ውጊያ መቀየሩን ተከትሎ የብልጽግና ሰራዊት ከጋሸና ተጨማሪ ኃይል በማምጣት በሜካናይዝድ ጭምር በመታገዝ ከስድስት ሰዓታት ያላነሰ ፊት ለፊት ከባድ ውጊያ መካሄዱን የገለጸው አፋብሃ

በፋኖ በኩል ሞርታርና ዲሽቃ በመጠቀም ሜካናይዝድ ጦር ላይ የውጊያ የበላይነት መውሰድ መቻሉን አስታውቋል። አክሎም ለሰዓታት በዘለቀው በዚያው ደውጊያ የብልጽግና ጦር መድፍና ዙ 23 ከባድ መሳሪያዎችን ቢጠቀምም ሞትና ቁስለኛውን እያንጠባጠበ ወደ ጋሸና ለመመለስ ተገዷል ብለዋል። ከሜካናይዝድ ጦሩ በተጨማሪ በመቶ ሰባተኛ የኮማንዶ ክፍለ ጦር በውጊያው ተሳትፎ ማድረጉም ታውቋል። ይበንድ እንዳለ በዚሁ ቀጠና አፋብሃ መኔልገዝ አንሻ ክፍለ ጦር ሰፊ ቀጠና የሸፈነ ማጥቃት ለማድረስ የመጣው የሚያወጣውን የብልጽግና ጦር ከመንገድ ላይ ማስቀረቱን አስታውቋል። ከወቄጣ እስከ አቃት ቀጠና ዘርግቶ የመጣውን የአገዛዙ ጦር በአንሻ ክፍለ ጦር ሁለት ቦታ በመቁረጥ መምታት ተችሏል ያለው የግንባር መረጃው ከጋሸናና ና ከፍላቄት በሁለት አቅጣጫ የመጣውን ኃይል በሞርተርና ዲሽቃ ሽፋን በመቁረጥ በጨበጣ ውጊያ ጭምር ከመንገድ ላይ ማስቀረት መቻሉን ገልጸዋል። ቁስለኛውን በኦራል ሸራል ብሰው ወደ ጋሸና ሲያገዝ መዋሉም ታውቋል። በአውደ ውጊያ ውለው ሪፖርት ላይ ያልተካተተ በርካታ የነፍስ ወከፋ መሳሪያ ተተኳሽ በምርኮ ገቢ ማድረግ መቻሉም በመረጃው ላይ ተመላክተዋል። የፋኖ ኃይሎች በጋሸናና ደላንታ መካከል ያሉ ወሳኝ የውጊያ ቀጠናዎችን በአንጻራዊ ብልጫ በእጃቸው እንዳስገቡ ሲሆን የብልጽግና ሰራዊት ከቦታ ቦታ በነፃነት መንቀሳቀስ የማይችልበት፣ ለመንቀሳቀስ በሞከረ ቁጥር ከደፈጣ መደበኛ ውጊያዎች በሚቀየሩ የፋኖ ማጥቃቶች ከባድ ሰብአዊና ወታደራዊ ቁሳዊ ዋጋዎችን እየከፈለ የሚገኝበት የውጊያ እውነታ ተፈጥረዋል። ወታደራዊ መረጃዎች እንደሚጠቁሙት ጋሸና ከተማ በአሁኑ ሰዓት የሰሜን መስራቅ እዝና የማዕከላዊ ዳሎል እዝ የሰራዊቱ አባላት የተለያዩ አህዶች ከመቀመጣቸው በተጨማሪ አንድ የኮማንዶ ክፍለ ጦርና ለውጊያ ድጋፍ አገልግሎት የሚሰጥ ሜካናይዝድ ኃይል በከተማው መሽጓል። በዛሬው እለት በዋለው ውጊያ አንድ ጄኔራል መድፍ ጥቅም ላይ መዋሉ ታውቋል። እንዲያም ሆኖ በጋሸና እና በደላንታ መካከል ያለው ገዢ መሬት በአመዛኙ በፋኖ ኃይሎች እጅ ይገኛል። በአንድ ወረዳ ውስጥ ብቻ 246 ሚሊሻዎች ፋኖን ተቀላቅለዋል። ይህም የብልጽግናውን አገዛዝ ስርዓታዊ ፍርሰት አመላካች ሆኗል። የብልጽግና ጥምር ጦር የነፍስ አድን ሩጫ ላይ ነው። በሸዋ ግንባር ለማይደን ስርዓት ወደ ወገኔ መተኮስ በቃኝ ያሉ ሚሊሻዎች ከስምሪት ቀጠናቸው በመውጣት ፋኖን በመቀላቀል ላይ ናቸው። በአንድ ወረዳ ስር ባሉ ቀጠናዎች 246 ሚሊሻዎች ፋኖን መቀላቀላቸውን አፋድ ሸዋ ጠቅላይ ግዛት እዝ አጼ አምደጽዮን ኮር አስታውቋል። ኮሩ ለጣቢያችን በላከው ማብራሪያ ላይ እንዳመላከተው በአንድ ወረዳ ስር ባሉ ቀጠናዎች ከሚገኙ ከ80 ፐርሰንት በላይ የጥምር ጦር አባላቱን ማፈራረሱን ገልጸዋል። በሸዋ ግንባር መዋቅራዊ መፈራረስ የገጠመው የብልጽግና አገዛዝ ሰራዊት መፍረሱን ቀጥሏል ያለው ኮሩ በግንባር ተጋድሎ ከሚማረከው ሰራዊት በተጨማሪ ህዝባቸውን ከድተው ከስርዓቱ ጋር ወገን የነበሩ የሚልሻ አባላት ውስጥ 246 ያክሉ ፋኖን መቀላቀላቸውን፣ ይህም የትግሉ ምዕራፍ ወደ ዘላቂ ድል እያደገ ለመሆኑ አመላካች ነው ብሏል።

በመራቤት አውራጃ በሚዳ ና ሬማ ወረዳ ዙሪያ ከአገዛዙ ኃይል ጋር አብረው ተሰልፈው የቆዩ በፋኖ የተደረገላቸውን ጥሪ የተቀበሉ በርካታ የሚሊሻ አባላት በቀጠናው የሚገኘውን የአጼ ዳዊት ክፍለ ጦር መቀላቀላቸውን የገለጸው ኮሩ በሶስት ሳምንት ሪፖርት ላይ እንዳመላከተው ፋኖን የተቀላቀሉ ሚሊሻዎችን አህዛዊ መረጃ እንደሚከተለው ገልጾታል። በሚዳ ና ሬማ ወረዳ ቀጠናዎች ፋኖን የተቀላቀሉ የሚሊሻ አባላት ብዛት፦ ቄጠማና ሞሁሬ ቀበሌ 32 የጎቢያ ቀበሌ 79 አዝማ ቀበሌ 28 ስምንት ጠባቢት ቀበሌ ዘጠኝ መጅት ቀበሌ ሰላሳ አምስት አላቦ ቢራባ ሰማኒያ አንድ ጠቅላላ ድምር ሁለት መቶ ስልሳ አራት መሆኑን አጼ አምደ ጽዮን ኮር አስታውቋል። ዝርዝር ሪፖርቱን ያቀረበው የአጼ ዳዊት ክፍለ ጦር የሰው ኃይል አስተዳደር በምስል ማስረጃ አስደግፎ በላከው የሶስት ሳምንት ሪፖርት ላይ እንደተመለከተው በቀጠናው ሰማኒያ ከመቶ የሚሆነው የብአዴን ብልጽግና ሚሊሻ መፍረሱን አብዛኛው ፋኖን መቀላቀሉን ገልጿል። ወደ ፋኖ ከተቀላቀሉት የሚሊሻ አባላት ውስጥ የሻምበል መሪና የመቶ መሪዎች ጭምር እንደሚገኙበት የኮሩ መረጃ ያመላክታል። ከብልጽግናው አገዛዝ ትዕዛዝ እየተቀበሉ የአማራ ሕዝብና የአማራ ፋኖ ላይ ነፍጥ አንስተው ሕዝባቸውን ሲወጉ የቆዩ የሚሊሻ አባላት ስርዓቱን እንደማይድን በማወቅ ከህዝብ ጋር ለመታረቅ የፋኖን ትግል መቀላቀላቸው የብልጽግና መዋቅር ስርዓታዊ ፍርሰት እንዳጋጠመው ማሳያ ነውም ተብሏል። የብልጽግና አገዛዝ የአካባቢ የጸጥታ አቅምን መጠቀም በሚል በመቶ ሺዎች የሚቆጠሩ ሚሊሻዎችን መልምሎ በማሰልጠን በአማራ አራቱም ግዛቶች ያሰማራ ቢሆንም በርካታ ሚሊሻዎች የፋኖን ትግል በመቀላቀል አሊያም መሳሪያቸውን በመሸጥ ከአካባቢያቸው ርቀው በመሰደድ ላይ ናቸው። የሚሊሻ አባላት አገዛዙን እየከዱ በየአቅጣጫው የፋኖ ኃይሎችን በሚቀላቀሉበት በዚህ ጊዜ በተለይም በሸዋ ጠቅላይ ግዛት ፋኖን የሚቀላቀሉ የሚሊሻ አባላት የታድሶ ስልጠና ወስደው የአባት አርበኞችን አደረጃጀት እንዲቀላቀሉ እንደሚደረግ የግንባ ግንባር ምርጃው ያሳያል። ይህ በእንዲህ እንዳለ አገዛዙ በመሻሽ ዕድሜው ላይ የኢኮኖሚ ቀውስ ስለገጠመው በበርካታ የሸዋ ተቅላይ ግዛት በዞንና በወረዳ ደረጃ ሕገወጥ የከተማ መሬት ዝርፊያ ላይ መሰማራቱ ታውቋል። ከጉዳዩ ጋር በተያያዘም የአፋር ሸዋ ጠቅላይ ግዛት እዝ ማስጠንቀቂያውን ዳግም ሰጥተዋል። እዙ በሰጠው ማስጠንቀቂያ መሰረት ከመስከረም 1 ቀን 2016 ወዲህ የሚደረጉ ማናቸውን መሬት ነክ የሊዝና የከተማ መሬት ቅርምቶች፣ እንዲሁም ሁሉንም አይነት በአገዛዙ የሚወጡትን የመሬት ጨረታ መከልከሉን በማስታወስ ይህም መመሪያ የጣሱ ሁሉ ለሚደርስባቸው ኪሳራ ኃላፊነቱን ይወስዳሉ ብለዋል። በአርሲው የኦርቶዶክሳውያን ግድያ ከአንድ ቤተሰብ ስምንት ሰዎች እንደተገደሉ ታውቋል። ቤተ ክርስቲያኗ በዚህ ወር ብቻ የሞቱትን ምዕመናን አህዛዊ መረጃ ሀያ አምስት መሆኑን ስትገልጽ የኦህዴድ ሹማምንት ደግሞ የሞተ የለም ሲሉ ግድያውን ክደዋል። ከሰሞኑ በምስራቅ አርሲ ዞን ጉና ሸርካና ና ሆንቆሎ ዋቢ ወረዳዎች የተፈጸሙ የጅምላ ጭፍጨፋዎችን በተመለከተ ተከታታይ መረጃዎችን ማድረሳችን ይታወሳል። በዛሬው እለት የተሰማው መረጃ ደግሞ በጉና ወረዳ ከተፈጸመው ግድያ ከአንድ ቤተሰብ ስምንት ሰዎች እንደተገደሉ ያሳያል። የመጀመሪያው ጥቃት በተፈጸመበት ጉና ወረዳ የተገደሉት አስራ አራት ሰዎች በአንድ አካባቢ ይኖሩ የነበሩና በጋብቻ የተሳሰሩ የተለያዩ ቤተሰብ አባላት እንደሆኑ ቢቢሲ ይዞት በወጣው መረጃ አረጋግጠዋል። መላ ቤተሰቡን ያጣው ግለሰብ በሰጠው ቃል እናቱ፣ ዘጠኝ ዓመት የሆናቸው ሁለት መንታ ወንድሞቹና አንድ እህቱን ጨምሮ ስምንት የቤተሰቡ አካላት እንደተገደሉ አስረድተዋል። የወንድሙ ባለቤትና የ16 ዓመት ሴት ልጃቸው መገደላቸውንም ገልጸዋል። የአጎቱ ባለቤትና በቤታቸው ውስጥ ይኖር የነበረ የ12 ዓመት ልጅም ከሟቾች መካከል እንደሆኑ ዘርዝረዋል። ምንጮች እንደሚናገሩት ረቡ ከቀኑ ዘጠኝ ሰዓት ገደማ የመጀመሪያው ጥቃት የደረሰው የሚካኤል ዕለትን ለማክበር በአንድ ቤት በተሰበሰቡ ስድስት ሰዎች ላይ ነው። ስድስቱ ሰዎች የተገደሉት ወደ ጫካ ከተወሰዱ በኋላ መሆኑንም የተጎጂ ቤተሰብ ምስክርነቱን ሰጥቷል። በዚህ ጥቃት ፍርሃት የገባቸው ዘጠኝ የሟች ቤተሰብ አባላት አንድ ቤት ውስጥ ተሰብስበው እንደነበር ሁለቱ ምንጮች ገልጸዋል። ሐሙስ ሌሊት ወደዚህ ቤት የገቡት ታጣቂዎች ዘጠኙን ሰዎችና አጠገብ ባለቤት የነበረ አንድ ግለሰብን ጨምረው መውሰዳቸውን አስረድተዋል። ዘጠኙ ሰዎችና በረ ሰንሰለት ውስጥ የነበሩ ከብቶችን እየነዱ ከወሰዱ በኋላ ተረ አሊ የሚባል ቦታ ላይ ሁሉንም አንበርክከው እርምጃ እንደወሰዱባቸው ተሰምተዋል። ከተወሰዱት አስር ሰዎች ውስጥ የስምንቱ ሕይወታቸው ሲያልፍ ሁለቱ ህጻናት እንደተረፉ ምንጮች ለቢቢሲ ተናግረዋል። በሌላ በኩል በዚሁ ምስራቅ አርሲ ሲዞን በሆንቆሌ ዋቤ ወረዳ በተፈጸመው ጥቃት አምስት ሰዎች መገደላቸውን የአካባቢው የቤተ ክርስቲያን ኃላፊ ተናግረዋል። በዚህ ጥቃት ከተገደሉት ሰዎች አንዷ የሆነችው የሰርካን ተስፋዬ ልጅ የሆነ የአራት ዓመት ህጻንም በተመሳሳይ ጉዳት ደርሶበት መትረፉ ተጠቅሷል። የተረፉት ህጻናት የተገኙት በማግስቱ ጠዋት አንድ ሰዓት ከፖሊስ ጋር ግድያው ወደ ተፈጸመበት አካባቢ በሄዱ ነዋሪዎች እንደሆነም የሟች ቤተሰቦች ተናግረዋል። ሁለቱ ህጻናት በቀድሞው ስሙ ኃይለማርያም ማሞ ሆስፒታል ተብሎ በሚጠራው አዳማ ሆስፒታል ሜዲካል ኮሌጅ መወሰዳቸውን ሁለቱ ምንጮች ገልጸዋል። ስምንት የቤተሰቡ አባላት የተገደሉበት ግለሰብ ወደ አካባቢው ተጉዞ እናቱን፣ እህቱንና ወንድሞቹን መቅበር አለመቻሉን ለቢቢሲ ተናግረዋል። እንዳትመጡ አሉን፣ ለነፍሳችን ፈራን፣ ኃላፊነት የሚወስድ ሰው ስለሌለ ሂደን እንኳን መቅበር አልቻልም የሚለው ቤተሰቦቹን በግፍ ያጣው ጎልማሳ ስድስቱ የቤተሰቡ አባላት አንድ ቦታ ላይ መቀበራቸውን ገልጸዋል። እናቱና የአጎቱ ሚስት በተለያዩ አብያተ ክርስቲያናት መቀበራቸውን በድምሩ ስምንት የቤተሰቡ አባላት ሰዎችን በሞት እንዳጣ አስረድተዋል። አባቱ ከስድስት ወር በፊት ሕይወታቸው ያለፈው በተመሳሳይ መልኩ በታጣቂዎች ከተወሰዱ በኋላ እንደነበረም አስታውሷል። አባቱን ጨምሮ በወቅቱ የታገቱት ስምንት ሰዎች ለማስለቀቅ ለእያንዳንዳቸው አምስት መቶ ሺ ብር መከፈሉን የሚናገረው ተጎጂው ግለሰብ አባቱ ከተለቀቁ በኋላ በደረሰባቸው ድብደባ ምክንያት ከሶስት ቀን በኋላ ህይወታቸው ማለፉን ገልጸዋል። ተስፋ የሚባል ነገር በውስጥ የለም ያለው ስምንት የቤተሰቡን አባላት ያጣው ግለሰብ ከዚህ በኋላ ምናልባት ህግ እንደዚህ አድርጎልን የሚለው ነገር ምንም አይነት ተስፋ በውስጥ የለም፣ ከዚህ በኋላ እዚያ ቦታ ላይ ተመልሰን እናገግማለን የሚለው ነገር የሚሆን አይመስለኝም ሲል ተስፋ መቁረጡን ከጥልቅ ሀዘን ጋር ገልጸዋል። በአርሲ አካባቢዎች ከጊዜ ወደ ጊዜ እያደገ በመጣው አክራሪነት የተነሳ ዜጎች በሃይማኖታቸው ምክንያት ኢላማ አድርጎ መግደል በተደጋጋሚ የሚታይ ሲሆን የቤተ ክርስቲያኗ አባቶችም ይህንን የግድያ መነሻ እውነታነት በቃላቸው ያረጋግጣሉ። በአካባቢው ተደጋጋሚ መሰል ጥቃቶች መፈጸማቸውን ተከትሎ ህግ ያለማስከበሩ ዳኝነት ግን የኦህዴድ ብልጽግና ፖለቲካዊ ፍላጎት መሆኑን የሚገልጹ ሌሎች የመረጃ ምንጮች በበኩላቸው አማራን በሃይማኖትም ይሁን በብሔር ማንነቱ ኦሮሚያ ተብሎ ከተከለለው መሬት ማጽዳ የነሽ የነሽመለስ ግብ በመሆኑ ድርጊቱን በቀጥታም ሆነ በተዘዋዋሪ ይደግፉታል ሲሉ የጥቃቱን ውስብስብ ወንጀል አስረድተዋል። አክለውም የሆንቆሎ ዋቢ ወረዳ ዋና አስተዳዳሪ አቶ ሀሰን መሀመድ ትናንት ረቡዕ በወረዳው ስለተፈጸመው ጥቃት ከቢቢሲ አፋን ኦሮሞ ለቀረበላቸው ጥያቄ አጣርተን በቂ መረጃ እንሰጣለን ሲሉ ምላሽ መስጠታቸውን በማውሳት በግድያው ላይ የኦህዴድ ብልጽግና እጅ በቀጥታም ሆነ በተዘዋዋሪ እንዳለበት ማሳያ አድርገው አቅርበውታል። በተመሳሳይ ቀን ስለ ጉዳዩ ጥያቄ የቀረበላቸው የ አርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ይህን የጅምላ ጭፍጨፋ ሐሰት ነው ሲሉ ለቢቢሲ አፋኑ ኦሮሞ ተናግረዋል። ይህም በዘር ማጥፋት ወንጀል ደረጃ ከፍረጃ ማግለልና ጥቃት ማድረስ ጀምሮ ባሉ ሂደቶች ውስጥ ግድያን መካድ የመጨረሻው ደረጃ በኦህዴድ ባለስልጣናት እየተገበረ ስለመሆኑ አስረጅ ምሳሌ ሆኖ ቀርበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ረቡ ምሽት በወጣቸው መግለጫ በአርሲ ዞን በጥቅምት ወር ብቻ ከ25 በላይ ሰዎች መገደላቸውን አስታውቃለች። የቤተ ክርስቲያኗን መግለጫ የኦህዴድ ብልጽግና ሹማምንት መረጃው ሀሰት ነው ሲሉ ክደውታል። በመጨረሻም የሱዳን ዕጣፈንታና የካይሮ አስቸኳይ ስብሰባ። ሱዳን በአሳዛኝ የፍጻሜ አፋፍ ላይ ትገኛለች። ሁለቱ ተፋላሚ ጀኔራሎች በየፊናቸው በሚሰጣቸው ወታደራዊና የጦር መሳሪያ ድጋፍ ሀገራቸውን የውክልና ጦር ሜዳ በማድረግ ወደ አሳዛኝ የፍጻሜ ጠርዝ ገፍተዋል። በቀን ሁለት ሺህ ሰው እንደ ቅጠል የሚረክፍባት ሱዳን የመጨረሻው ምዕራፍ ላይ የደረሰች መስለዋል። ዳግም አንድ ሀገር ሆና የመቆም እድሏ እጅግ ጠባብ ሆኗል። አሸናፊነት በሌለው ጦርነት ውስጥ ያሉት ጄኔራሎች ዘላቂ ባልሆነው ወታደራዊ ድል የወከሎቻቸውን ሀገራት ከማስደሰትና ከማሳዘን የዘለለ ለሀገራቸውም ሆነ ለሕዝባቸው ያመ ጡት ፋይዳ የለም። ከሁለቱ ተፋላሚ ጀኔራሎች መካከል የጄኔራል አብዱልፈታህ አልቡርሃን ደጋፊ የሆነችው ግብጽ በአልቡርሃን ጦር ሽንፈት በመደናገጥ በካይሮ አስቸኳይ ስብሰባ መጥራቷ ተሰምቷል። በጉዳዩ ላይ አህራም ኦንላይን ይዞት በወጣው ዘገባ መሰረት የሱዳን የውጭ ጉዳይ ሚኒስተር ሞሂ ኤልዲን ሳሌምን በአስቸኳይ ወደ ካይሮ ተጠርተው በዚያም ውይይት አድርገዋል። ካይሮ የፈጥኖ ድራሹ ጦር ማጥቃቱን በመቀጠል ሰፊ የሱዳን ግዛትን ሊቆጣጠር ይችላል የሚል ስጋት አላት። የሱዳን ብሔራዊ ጦር ከባድ ምት የደረሰበት የሰሜን ዳርፉር ግዛት ዋና ከተማ በሆነችው ኤልፋሽር ሲሆን፣ ከተማዋ በስትራቴጂካዊ ጠቀሜታ እጅግ ከፍተኛ ፖለቲካዊ ትርጉም ያላት ናት። ወሳኝዋን ከተማ መልሶ ለመያዝ የውጭ ድጋፍ የሚፈልገው ያልቡራንድ ጦር አጋሮችን እያማተረ ይገኛል። የአልቡርሃን የውጭ ጉዳይ ሚኒስተር ወደ ግብጽ ያቀኑትም ከዚሁ አፋጣኝ ድጋፍ ጋር የተገናኘ ሳይሆን እንዳልቀረም ተገምተዋል። ግብፅ ከአባይ ወንዝ ጋር በተያያዘ በአፍሪካ ቀንድ የውጭ ፖሊሲዋ በጣም ጠቃሚ ናት በሚል አጋር ያደረገቻትን ሱዳንን ለማዳን እየሞከረች ያለችው በጀኔራል አብዱል ፈታህ አልቡርሃን የሚመራውን የሱዳን ጦር በመደገፍ ነው። ይህንን ተከትሎ የጀኔራል መሐመድ ሀምዳን ዳጋለ ጦር የግብፅ አየር ኃይል ለአልቡርሃን ጦር እገዛ እያደረገ ነው የሚል ክስ በተደጋጋሚ ማሰማቱ አይዘነጋም። አልቡርሃን በበኩላቸው የተፋላሚያቸው ዳጋለው ጦር በተባበሩት አረብ ኤሚሬቶች የጦር መሳሪያ ድጋፍ እንደሚደረግለት በመግለጽ ክስ ሲያቀርቡ መቆየታቸው ይታወሳል። የተባበሩት አረብ ኤምሬቶች በሱዳን ውስጥ በጄኔራል መሀመድ ሐምዳን ዳጋሎ የሚመራውን የፈጥኖ ድራሽ ኃይል በገንዘብና በወታደራዊ ግብዓት እየደገፈች እንደሆነ በተለያዩ ዓለም አቀፍ ሚዲያዎች ሲዘገብ ቆይተዋል። በኤምሬትስ የሚደገፈው ሌላኛው የአብይ አህመድ አገዛዝ ለአቡዳቢ የጦር መሳሪያ ድልድይ ሆኗል። የኬንያው ሞምባሳ ወደብ የተባበሩት አረብ ኤምሬቶች ለሱዳን ፈጥኖ ድራሽ ኃይል የጦር መሳሪያ የምታስተላልፍበት ዋነኛ መግቢያ በር ሲሆን፣ ጦር መሳሪያው ከሞንባሳ ተነስቶ በኢትዮጵያ ግዛት በኩል አልፎ ወደ ሱዳን ጦር ሜዳ የሚደርሰውም በአብይ አገዛዝ አመቻችነት ነው። እንዲህ ባለመልኩ የተጠናከረው የፈጥኖ ድራሹ ወታደራዊ አቅም ለጦርነቱ መራዘም አንዱ ምክንያት ሆኗል። ሰሞነኛው ወታደራዊ ድልና ከዚያ ጋር ተያይዞ የተከሰተው እልቂትም በዚሁ አውድ የሚቃኝ ነው። የሱዳን ፈጥኖ ደራሽ ኃይል የኤልፋሽር ከተማን መቆጣጠሩን ተከትሎ በ24 ሰዓታት ውስጥ ብቻ ከ2000 በላይ ንጹሐን ሰለባ መሆናቸው ይታወቃል። በሱዳን ቁልፍ የሆነችው ከተማ ኤልፋሽር ሽር በፈጥኖ ደራሽ ኃይሉ ቁጥጥር ስር ከዋለች በኋላ አሁንም የጅምላ ግድያ ይጨምራል የሚል ስጋት ተፈጥሯል። የስጋቱን ተጨባጭነት የገለጸው የተባበሩት መንግስታት የጅምላ ግድያ መኖሩን የሚያረጋግጡ መረጃዎች አሉ ብሏል። የፈጥኖ ድራሹ ጦር ሰላማዊ ዜጎችና አረብ ያልሆኑ ቡድኖች ላይ የጅምላ ግድያዎች መፈጸሙን የሚገልጽ መረጃና ማስረጃ በተመድ የሰብአዊ መብቶች በኩል ቢቀርብም አስተባብሏል። ጄኔራል ዳጋሎ በበኩላቸው ኤልፋሽርን ነጻ እንዳወጡ አድርገው ገልጸዋል። የሱዳን የጦር አጋራቸው ሽንፈት በተሰማ ማግስት የግብፁ መሪ አልሲሲና ኢሳያስ ዛሬ በካይሮ ተገናኝተዋል። ሁለቱ መሪዎች ከኢትዮጵያ ጉዳይ በተጨማሪ በሱዳን የጦር አጋራቸው አልቡርሃን ከደረሰባቸው ሽንፈት እንዲያገግሙ ይመክራሉ ተብሎም ይጠበቃል። ክቡራትና ክቡራን ቤተሰቦቻችን፣ ለምሽቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር።